እነዚህን ሁለት ፎቶዎች ተመልክቷቸው የመጀመሪያው በወራ መስከረም 2019 በምዕራባውያኑ አቆጣጠር በኢንስታግራም ላይ የተፖሰተ ፎቶ ነው። ሁለተኛው ደግሞ በወራ ሰኔ 2021 ኖርዌጅ ሆስፒታል ውስጥ የተነሳ ፎቶ። ይቺ ሴት ኔፓልን በመወከል በዓለም የቁንጅና ውድድር ላይ ተሳትፋ የአሸናፊነት ክብርን የተቀናጀችው ኒቫ ጌሜሮ ነች። ከዳ ቤተሰቦች የተገኘችውና ከልጅነቷ ጀምሮ የቁንጅና ተወዳዳሪና ፊልም ተዋናይ የመሆን ህልም የነበራት ሚስ ኒቫም በ2018 በህንድ ፊልሞች ላይ መተወን ስትጀምርም እናም የተለያዩ የሞዴሊንግ ስራዎችን በመስራት ገደንነት ያሳደጓትን ቤተሰቦቿን የመካስ ተስፋ ሰነቀች። የፊልም አሰሪዎችም ተረባረቡባት። የአልባሳት አምራቾች እንድታስተዋውቀላቸው ተማጸኗት። የኔፓልና የህንድ የሚገኙ የመዝናኛ ድርጅቶች ለመኗት። በወርሃ ጥር 2019 የሞዴሊንግና ትወና አድማሷን ለማስፋት ወደ ህንድ የተጓዘችው ኒቫ በደረሰባት የመኪና አደጋ ተጎድታ አልጋ ያዘችም። በወራቶች ውስጥ ገንዘቧን ጨርሳ ቤተሰቦቿ ማሳከማቃታቸው፣ እነዚያ የተረባረቡባት ግለሰቦችና ድርጅቶች ገሸሽ አሉባት። አፕሬሽን ስሪ ብለው የለመኗት ሁሉም ለእይታዋ እንኳን ጠፉ። ጠያቂ የሌላትና ሁለተኛ ላይ ያለው አይነት ፎቶ እያነሱ ሶሻል ሚዲያ ላይ ለመለጠፍ ሊጎበኛት እንኳን የሚሄድ ሰው ጥቂት ነበር። በዚህ ሁሉ ማዕከል ግን ዝነኛ በነበረችበት ወቅት አብራ እንድትሰራ ጥያቄ አቅርቦላት ማናጀሯ ይህ ትንሽ ድርጅት ነው አይመጥንሽም ብሎ ግብዣቸውን እንዳትቀበል ያደረገባት የስራ ፈጣሪዋ ሜጋ ቻንድራሪ የተባለች የድርጅቱ ባለቤትም ሕክምናዋን ሸፍና አሳከመቻት። በስተመጨረሻ የገዛ ማናጀሯ እንኳን ጥሏ ጠፋ። በወራ መስከረም 2021 ከረጅም ሕመምና ትግል በኋላ አላማረፈችም ቤተሰቦቿ የቀብር ስነ ስርዓቷን ለመፈጸም አቅም አልነበራቸውም። ሆኖም ግን ለዝናዋ ወቅት አብሬ አልሰራም ያለቻት ማጌላ ቻንድራ ሙሉ ክፍያውን ከመሸፈኗን በላይ ቤተሰቦቿን የቤት ወጪ መሸፈኗንም ቀጠለች። በዝናዋ ጊዜ አብረዋት የቆሙ ሁሉ በድካሟ ጊዜ ካጠገቧ ጠፉም። ዓለምን ያስደመመ ቁንጅናዋ በሽታ ሲበላው ከጎኗ የሚቆም ጠፋም። ወዳጅ የተባለ ሁሉ ሲሸሽ የራቃቻትም ግን ከጎኗ ቡድኑ አቆመችም። አንዳንዴም በስኬታችን ጊዜ ያላሰብናቸው ሰዎችም በውድቀታችን ጊዜ ያስቡናል። ዛሬ ከጎን ማን አለ? የሁሉም ሰው ጥያቄ መሆን ያለበት ትልቅ ጥያቄ ነው።